ከ17 አመታት በላይ አልጋ ላይ የወደቀ ወጣት ነው። ካንገቱ በታች የማይንቀሳቀስ ሰውነት የማይናገር አንደበት ያለው ምስኪን ሰው፣ አእምሮ ግን ብሩህ ነው። ንግግሮችን በደንብ ያዳምጣል፣ ከዚያም አልፎም ማገናዘብ ይችላል። ሰውነቱ አይንቀሳቀስ እንጂ የሚንከባልሉት አይኖቹ ግን የሚሆነውን ሁሉ ማየት ይችላሉ። ምላሱ ለመናገር ያስቸግረው እንጂ ከንፈሩ ግን እንደምንም እየተንቀሳቀሰ ለሚረዱት ሰዎች መልእክቱን ያስተላልፋል። 17 የመከራ ዓመታትን በአልጋ ላይ ተኝቶ የኖረ ነገር ግን በተሰጠው መከራ ፈጣሪውን ሳያማርር አመስግኖ የሚኖር ወጣት ጌዲዮን ተብሎ ይጠራል። ይህ ሁሉ ግን በአንዲት ክፉ ቀን በደረሰ ችግር ምክንያት የመጣ መከራ ነው። ይህን ሁሉ መከራ ተሸክሞ ፈጣሪውን አመስግኖ የሚኖረው ወጣት በበርካታ ዝነኛ አርቲስቶች ጭምር የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድን ጨምሮ እነ ዘቢባ ግርማ እነ ሜላት ነብዩና ሌሎችም አርቲስቶች ሁሉም የተኛበትን አልጋ ሄደው ለማየት ችሏል። ብዙዎቹም ይወዱታል፣ ይግባቡታል። እሱም ለነሱ ያለውን ፍቅር ሲገልጽላቸው መሰንበቱ የሚታወቅ ነው። የምስኪን ወጣት ውጭ ሄዶ ቢታከም የመዳን እድል እንደነበረው አብረውት የሚኖሩ የመቄዶንያ ሰዎች ከዚህ ቀደም ሲናገሩ ነበረም። አሳዛኙ ጌዲ ዛሬ ግን ከነተስፋ ወደቀ። መናገር እየፈለገ አንደበቱ ሳይከፈት እንዲሁ አሸለበም፣ ህይወቱ ላትመለስ አለፈች። ለመሆኑ ጌዲ ዛሬ ምን አጋጠመው? ሕይወቱ ከማለፉ በፊት ሲጠይቃቸው የነበሩ ጥያቄዎች ምንድ ናቸው? ይህንን እስ አስመልክቶ መቄዶንያ ያወጣው መግለጫ ምን ይሆን? ሁሉንም በዝርዝር ወደ እናንተ የምናደርስ ይሆናል። እንደምናላችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ በበርካታ አርቲስቶች ዘንድ የተወደደውንና የመቄዶንያው ድምቀት የሆነውን ወጣት ጌዲዮንን ህልፈተ ህይወቱን አስመልክቶም ያገኘናቸውን መረጃዎች አሰባስበናል። እስከ መጨረሻው ከእኛ ጋር ቆዩም። ጌዲዮን እንደ ማንኛውም ሰው ያለ መልካም አስተዳደግ የነበረው ወጣት ነበርም። ጤነኛ ሆኖ የተወለደ አስተዳደጉም በፍቅር በመልካም ተግባር የተቃኘ እንደነበር የህይወት ታሪኩ ያስረዳል። ዕድሜው ከፍ እያለ በሄደ ጊዜ ወደ ትምህርት ቤት ገባ። ትምህርቱንም በሚገባ መከታተል ተያዘም። የስምንተኛ ክፍል ትምህርቱን እስከሚያጠናቅቅበት ጊዜ ድረስ ህይወቱ መልካም ነበር፣ ሰላማዊም ነበረች። በወቅቱ ታዲያም ታዳጊነቱ ሳይጎትተው ከትምህርቱ ጋር ተጓዳኝ የሆኑ ስራዎችን በመስራት ቤተሰቦቹንም ያግዝ ነበረም። በዚህም የተነሳም በወላጆቹ ዘንድ ተወዳጅነቱ ከፍ ያለ ነበር፣ ይመርቆፍትም ነበረም። ከእለታት በአንዷ ቀን ግን አንድ ክፉ ነገር ገጠመው። ወላጆቹን በድንገተኛ አደጋ አጣቸው። በሰላም ከቤታቸው ወጥተው አስከሬናቸው የተመለሰውን ተወዳጅ ቤተሰቦቹን በድንገት ያጣው ጌዲዮን ይህንን የተፈጠረውን ሰቆቃ ማመንና መቀበል አልቻለም ነበር፣ እጅጉን አቃተው። ብዙ ተስፋ ነበረው። ትምህርቱን ተምሮ ወላጆቹን ከጎኑ ቆመው እንዲያስመርቁት የሚመኝ ነበር። የተለያዩ ሥራዎችንም በመስራት ኑሯቸውንም ማሻሻል ደስተኛ እንዲሆኑ ማድረግም እጅጉን የሚፈልገው ጉዳይ ነበርም። ይህንን ሲያደርግም ልጄ ወዳጅ ብለው ሲመርቁት እንዲኖሩ ማየት የህይወቱ ታላቁ ስኬት እንደሚሆንም ያምን ነበርም። ነገር ግን በተቃራኒ ሆነም። ገና በለጋ ዕድሜው፣ ገና በአዲስ የህይወቱ ምዕራፍ ላይ ይህ አደጋ ተከስቶም በህይወት ተለዩት። በዚህ ጊዜ ነበር እንግዲህ ጌዲዮን ባጋጠመው ድንጋጤ ምክንያት ሰውነቱ ካንገት በታች ፓራላይዝድ እንደሆነ የተነገረው። ከዚያች እለት ጀምሮ አንደበቱ ተያያዘች። ጌዲዮን ማየትና መስማት ቢችልም አእምሮ፣ ማስታወስና ማገናዘብ ቢችልም ሰውነቱ ግን ለመንቀሳቀስ አልቻለም። እንደምንም በሚንቀሳቀሰው ከንፈሩ ለሚረዱት ሰዎች መልእክት ማስተላለፍ ቢችልም እንኳን መናገር ሳይችል ግን አመታትን እያሳለፈ ሰነባብቷል። ያኔ ታዲያ ጌዲዮን ወላጆቹንም በማጣቱ በዚህም የተነሳ በእርሱ ላይ በደረሰበት ችግር ምክንያት በወቅቱ በቅርብ ወዳለችው አክስቱ ዘንድ እንዲሄድ ተገደደም። አክስቱ በብዙ መከራ ውስጥ እያለፈች ጌዲዮንን እያሳደገች፣ እየጣለች እያነሳች ማስታመሙን ቀጠለች። በእንዲህ ያለ የመከራ ህይወት ውስጥ ለአምስት ዓመታት ያክል ቆየች። በኋላ ግን ነገሩ ከአቅም በላይ እየሆነባት መጣም። ስለ ጌዲዮን የሰሙ ሰዎች ያኔ ገና በመጠናከር ላይ በነበረው መቄዶንያ ውስጥ ገብቶ እንዲኖር አደረጉም። ወጣቱ ጌዲዮን ያኔ መቄዶንያን ሲቀላቀል ከመጀመሪያዎቹ የመቄዶንያ አባላት መካከል እንደነበር መረጃዎች ይጠቁማሉ። በመቄዶንያ ከገባ በኋላ ከጭንቀት ተገላገልኩ ደስተኛም ሆንኩ፣ ሲል ይናገራል ጌዲዮን። መቄዶንያ ለጌዲ ብዙ ትርጉም አለው። ጠዋት ማታ አልጋውን አንጠፈው ምግቡን በልተው የሚያኖሩት መልካም ሰዎች በመኖራቸው የተሻለ ህይወት ለመግፋትም ቻለም። ከዚህ በተጨማሪም በሀገራችን እውቅ የሆኑ አርቲስቶችን ጭምርም ለማግኘት ችሏል። በመቄዶንያ የሚመላለሱ ሰዎች ሁሉ ጌዲዮንን የማያውቁ የሉም። ጌዲ ሙዚቃ ያዝናነዋል። ሙዚቃ ሲከፈት ውስጡ በደስታ ሀሴት ያደርጋል። በተለይ ግን የተወዳጇን ድምፃዊት ያስተዋወቅን ሙዚቃዎች ከሁሉ አብልጦ እንደሚወዳቸው ይነገራል። አስቴርን ሲሰማ ውስጡ በደስታ ሲቦርቅም ያስታውቃል ይላሉ በቅርብ የሚያውቁት ሰዎች። እንዲያም ከዚህ በፊት በነበረን ፕሮግራም ላይ እንዳሳወቅ ናችሁ አስቴር አወቀን ማየት እንደሚፈልግና አስቴር እኔን መታ ብታየኝ ተነስች ይሄዳለሁ እስከ ማለት እንደደረሰ ከዚህ ቀደም ነግረናችሁ ነበረ። በተጨማሪ ደግሞ የመቄዶንያ መስራች ሆኖን ቢንያም በለጠን ሁልጊዜም ሲያየው ሲመለከተው በደስታ ሴት ያደርግ እንደነበረም ይነገራል። ቢኒያምን አግዙት እርዱት እያለም መልእክቱን ሲያስተላልፍ ነበር። ከዚህ በፊት እንግዶች ሲሄዱ ጋዜጠኞች፣ የሚዲያ ሰዎች ሁሉ እሱን ለመጎብኘት ሲገቡ ማለት ነው። ጌዲዮን በ1980 ዓ.ም አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ስለመሆኑ የመቄዶንያ መረጃ ይጠቁማል። ዛሬ የጌዲዮን ሕይወት በማለፉ ምክንያት መቄዶንያ ያወጣውን መግለጫ አስከትለን እንነግራችኋለን። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ተሰጥቶት በእለቱ ልዩ ልዩ እንክብካቤዎችና ሕክምና እየተሰጠው በደስታ ይኖር እንደነበር ይኸው መግለጫ ይጠቁማል። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ክትትል ሲደረግለት የነበረ ሲሆን ከሰሞኑ ደግሞ በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዚያ አራት ቀን 2017 ዓ.ም ረፋዳ አምስት ሰዓት በሆነ ጊዜም በህክምና ላይ ያለ በ37 ዓመቱ በሞት ተለይቶናል ሲል የመቄዶንያ መግለጫ ያመላክታል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ሲሆን ላደረጉት ርብርብም እጅግ አድርገን ለማመስገን እንወዳለን ይላል። ለመቄዶንያ መስራች ቢንያም በለጠና ባለቤቱ ኢለኒ ለአረጋውያኑና አእምሮ ህመማኑ ለመቄዶንያ ሰራተኞችና በጎ ፈቃደኞች፣ እንዲሁም ለጎብኚዎች፣ እንዲሁም ደግሞ ለለጋሾች አለፍ ሲልም ለመላ ኢትዮጵያን እንዲሁም ጌዲን ለሚያውቁት ሁሉ መጽናናትን እንመኛለን ይላል መግለጫው። ፈጣሪ ነፍሱን በአጸደ ገነት ያኑርልን። የጌዲ ሙላቱ የቀብር ስነ ስርዓት ነገ ረፋድ መቄዶንያ ፊት ለፊት አያት መድኃኔ ዓለም ቤተ ክርስቲያን ይፈጸማል ተብሏል። ቀደም ብለን እንደነገርናችሁ ጌዲዮን በኢትዮጵያ በሚገኙ ታላላቅ አርቲስቶችም ጭምር የሚታወቅ ወጣት ሆኖም ከብዙዎች ጋርም ለመገናኘት ችሏል። ያችን አብዝቶ የሚወዳትን አስቴር አወቀን ግን አይቷት አያውቅም። እንደምንም በሚንቀሳቀሰው ከንፈሩም ለአስታማሚዎቹ እንደሚናገረው ከሆነ አስቴርን ከሙዚቃው ባለፈ በአካል ማየት እንደሚፈልግ ይጠቁም ነበረም። አስቴር መቄዶንያ መታ ብትመለከተው 17 ዓመት ከተኛበት አልጋው ሊነሳ እንደሚችልም ከዚህ ቀደም ሲናገር ነበረም። ወጣቱ ጌዲዮን መቄዶንያን ከተቀላቀለም አሁን ህይወቱ ካለፈበት ድረስ ከ12 ዓመታት በላይ እንደሆነው ነው የተነገረው። ከጥቂት ወራት በፊት ደግሞ በዚያው በመቄዶንያም የልደት በዓሉን በሚገባ ለማክበር ችሎም ነበርም። በዚህም የተነሳ በርካቶች እንኳን ተወለድ ክያሉም መልእክታቸውን አስተላልፈውለታል። የቻሉ ጋዜጠኞች፣ አርቲስቶችና ሌሎችም የሚታወቁ ሰዎች ደግሞ በቦታው ተገኝተው እንኳን ተወለድክ ብለውታል። ተወዳጇ ድምፃዊት ዘቢባ ግርማም ልጇን ነፍሰ ጡር በነበረችበት ጊዜ በመቄዶንያ ተገኝታ ነበር። በዚያም ሰዓት ታዲያም በወቅቱ ጌዲዮንን ለማግኘት ወደዚያች ክፍል አመራች። ጌዲም እሷን ሲመለከት በደስታ ቀወጠው። እሷም የበለጠ ደስ እንዲለው ብላም በሚያምር ድምጿን ማንጎራጎረችለት። ያኔ ጌዲ ደስታው ልዩ ነበረም። አርቲስት መሰረት መብራቴ፣ ድምጻዊ አረጋኸኝ ወራሽ፣ ታደለ ሮባ፣ ብርሃኑ ተዘራ፣ አዲንጓ አፈወርቅና ሌሎችም ታዋቂ ሰዎች ጌድዮንን ያገኙ ሰዎች ናቸው። ተወዳጇ አርቲስት ሜላት ነብዩ ደግሞ እሷም ነፍሰ ጡር በነበረችበት ጊዜ በቦታው ተገኝታ አልጋው ላይ ቁጭ ብላም ጌዲን ስታዝናናው ስታወራው ነበረም። ከዚያም ተመልሳ በመቄዶንያ ስትገኝ ደግሞ ስጦታ ይዛለት ተገኝታ ነበር፣ የሽቶ ስጦታም። ከዚህ ባለፈ ደግሞ ተወዳጇ ድምፃዊት ፍቅርአዲስ ነቃጥበብ መቄዶንያ ጉብኝት ባደረገችበት ጊዜም ከጌዲ ጋር እየተጫወተች እያንጎራጎረችለት ደስታውን ስትመለከት ነበር። እንዲህ አይነቶቹን ሰዎች መጎብኘት ማየትና እነሱን ማዝናናት እጅግ አስፈላጊ እንደሆነም በወቅቱ በተለያዩ ሚዲያዎች ላይ የእሷ ሀሳብ ተነግሮ ነበር። እኛም ስለ ጉዳዩ በዘገባችን ወደ እናንተ አደርሰናችሁ ነበረም። ለማንኛውም በመቄዶንያ ድምቀት የሆነው ተወዳጁ ጌዲዮን አሁን ህይወቱ ማለፉን ተከትሎም በርካቶች እያዘኑ ይገኛሉ። እኛም ጌዲ ህይወቱ በማለፉ የተሰማንን ሀዘን እየገለጽን ፈጣሪ ነፍሱን በአጸደገነት እንዲያኖረው እንማጸናለን። በሚቀጥለው የሚወጡ አዳዲስ መረጃዎችን ወደ እናንተ ይዘን እንመጣለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ